ብዙ ሰዎች ክብደት መጨመር እፈልጋለሁ ይላሉ። ይሄ የብዙዎች ጥያቄ ነው። ለመሆኑ ክብደት ለመጨመር የሚረዱ ምግቦች ምንድን ናቸው? ዛሬ በዚህ ቪዲዮ አብረን የምና ይሆናል። ላይክ፣ ሼር እያረጋችሁ ይህንን ቪዲዮ አብራችሁ ተከታተሉኝ። በየጊዜው አንዳንድ የጤና መረጃ ስለምለቅ ፎሎ ብታደርጉ እርግጠኛ ነኝ ትጠቀሙበታላችሁ። ፎሎ ማረግ አትዘንጉ ማለት ነው እንግዲህ ክብደት ለመጨመር ከሚያስፈልጉ ምግቦች የመጀመሪያው ጣፋጮች ናቸው። እንደ ኬክ፣ ቸኮሌት፣ አይስክሬም ያሉ በስኳርና በወተት የተሰሩ ምግቦች መብላት ከመጠን ያለፈ ቅጥነት ላላቸው ሰዎች እጅግ በጣም ተመራጭ ነው። ሌላው ሁለተኛው ኦቾሎኒ ነው። ኦቾሎኒ ጤናማና በቫይታሚን ቅባትና፣ ፋይበር ሚኔራሎች የበለጸገ ነው። ለልብ ጤንነትም ከመጥቀሙ ባሻገር ተፈጥሯዊ ዘይት ስላለው በፍጥነት ሰውነታችን ክብደት እንዲጨምር ያደርጋል። ሶስተኛው ጥራጥሬ ነው። በተለይ ጥራጥሬ ቡናማ ሩዝ፣ ቡኒ ሩዝ ማለት ነው። ይሄ ነጩ ሳይሆን ቡኒ ሩዝ፣ ገብስ፣ አጃና ስንዴ ካርቦሃይድሬታቸው ከፍተኛ ስለሆነ ጡንቻዎቻችን እንዲገነባና ክብደት እንዲጨምር ያደርጋሉ ማለት ነው። ሌላው የእንስሳት ተዋጽኦ የምንላቸው ነው፣ እንደ ወተት አይብና ቅቤ የካልሽየምና ፕሮቲንና ቅባት ስብስብ አላቸው። እነዚህ ተፈጥሯዊ የክብደት መጨመሪያ መንገዶች ናቸው። ሌላው አምስተኛ የእንስሳት ቅባት ነው። የእንስሳት ቅባት የምለው እንግዲህ የእንስሳት ቅባት እንደ ጮማ ቀይ ስጋ፣ የዶሮ ስጋ በፕሮቲንና ካርቦሃይድሬት የበለጸጉ ናቸው። እነዚህም በአጭር ጊዜ ውስጥ ክብደትን እንድንጨምር ያደርጋሉ ማለት ነው። ሌላው ሙዝ ነው። ሙዝ ክብደት ለሚፈልጉ ሰዎች ሁነኛ መፍትሄ ነው። አንድ ትልቅ ሙዝ በውስጡ 120 ካሎሪን ኃይል ይይዛል። በተጨማሪም ፖታሽምና ሚኔራል ያካተተ ነው። የሙዝና ወተት ውህድ ጥሩ አማራጭ ነው። በተለይ ሙዝና ወተትን አንድ ላይ ፈጭቶ መጠጣት ክብደት ለሚፈልጉ ሰዎች እጅግ እጅግ እጅግ በጣም ተመራጭ ነው ማለት ነው። ሌላው ስኳር ድንች ነው። ድንች ጣፋጩም ሆነ የተለመደው ለወጥ የምንጠቀምበት በካርቦሃይድሬት የበለጸገ በመሆኑ የተስተካከለ ቅርጽ ለሚፈልጉ ሰዎች ደግሞ መፍትሄ ነው። በተለይ ቅርጻቸው የተስተካከለ እንዲሆን ለሚፈልጉ ሰዎች እጅግ በጣም ጥሩ ነው። ሌላው እንቁላል ነው። እንቁላል በካሎሪን ሚኔራል ፕሮቲንና ቅባት የበለጸገ በመሆኑ ክብደት ከመጨመር ከመጨመር ባለፈ ለአእምሮና አጠቃላይ ጤንነት እጅግ በጣም ጠቃሚ ነው። ግን ይህን ሲባል በቀን 10 15 እንቁላል መብላት ራሱን የቻለ ጉዳት ስላለው አንድ ሰው በቀን አንድ ወይም ደግሞ ሁለት እንቁላል ነው እንዲበላ የሚፈቀደው። እንግዲህ ከላይ የተጠቀሱ ምግቦች ዝርዝር ሲጠቀሙ ከስፖርት ጋር ቢሆን ደግሞ ይመረጣል ማለት ነው ከዚሁ ጋር ግን የፈለጋችሁትን ምግብ ብትበሉ፣ የፈለጋችሁትን የተመጣጠነ ምግብ ብትበሉ በተፈጥሮ መወፈር የማይችሉ ሰዎችም እንዳሉ መዘንጋት የለባችሁ። የፈለገውን ያህል ቢበሉ ውፍረት የማይጨምሩ ሰዎች አሉና፣ እንግዲህ ከነዛ ዝርዝር ከሆናችሁ ምናልባት እነዚህ ምግቦች ተጠቅማችሁ ውፍረት ላይመጣ ይችላል ማለት ነው። እንግዲህ ለዛሬ ብታዳምጡት ያልኩት ይሄ ነበረ። የነገውን የጤና መረጃ ለማዳመጥ ዛሬ ፎሎ ብታደርጉ ትጠቀሙበታላችሁ። በየጊዜው የጤና መረጃዎችን ታዳምጣላችሁ። ፎሎ አርጉ። ላይክ ማድረግ እንዳይረሳ። መልካም ምሽት።